ለዘመናት በቆየናቸው ቆይታችን ውስጥ ያው ሞኞቹ ነን ከራሳችን ስህተት ተምረናል። ብልሆች ብንሆን ኖሮ ከሌሎች ስህተት እንማር ነበረ። መንግስትን ተጋፍተህ ማሸነፍ መቻል ማለት ተራራን ነቅለህ እንደመጣል መሆኑን ያልተረዱ ሰዎች በርካታ እናቶችን አስለቅሰዋል፣ በርካታ አባቶችን አስለቅሰዋል፣ ማህበረሰብን አንገት አስደፍተዋል። ማይገባ የሆነ የተንኮል ስራ ተሰርቷል። ነገር ግን እየቆየ እየቆየ እንደውሃ እየጠራህ ስለምትመጣ ሰላምህ መጽናቱ አይቀርም። መንግስትን በመንግስትነቱ መቀጠሉ አይቀርም። ምክንያቱም ሙሉ ኢትዮጵያውያን ተስማምተው ያወጡት ህግና ህግና ስርዓት ባለባት አገር ላይ ስለሆነ የምንመራው በህገ መንግስታችን ስለሆነ የምንመራው እነሱ የረወሩት ድንጋይ እነሱ የተኮሱት መሳሪያ እነሱ የፈጸሙት በደል በሞኝነታችን ምክንያት ራሳችን በልቶናል ማለት ነው የኳሪ እናት በአግባቡ እንዳትታከም በስርዓት አምቡላንስ ገብቶ በአግባቡ እንዳትወልድ መንገድ ተዘግቶ ኢኮኖሚያዊ ትስስራችሁ እንዲቋረጥ ትላንትና የሰበሰባችሁት ጥሪት ካልሆነ በስተቀር አሁን ለሀብት መፍጠር እንዳትችሉ ሁሉም ነገር የተዘጋበት በራሳችን ልጆች ፍርድ የተፈረደበት ቅዱስን የሚመስል ትልቁን ሀብታችሁን አሳልፋችሁ ተገዳችሁ የሰጣችሁበት ትላንትና ልማት አልምታችሁ ኑ መርቁን ብላችሁ መንገድ እንዳልተመረቀበት መሳሪያ መግዚያ የሆነበት ያውም እርስ በርስ ለመገዳደል፣ ያውም እርስ በርስ ለመጠፋፋት ማን ከማን ጋር እንደሚገጥምም ጭምር ሳይገባው ዋጋ ከፍለናል። እዚሁ አፍንጫችሁ ላይ ያለው ትምህርት ቤት ካምፕ ሆኗል። ልጆቻችሁ በተሻለ መንገድ ምግብ እንደሚያስፈልጋቸው እናንተ ምግብ እንደሚያስፈልጋችሁ ሁሉ የእውቀት የአእምሮ ምግብ መመገብ ሳይችሉ ቀርተው ወደ ድንቁርና፣ ወደ ኋላ ቀርነት እንዲጎተቱ ተገደዋል ማለት ነው። ያልተማረ ትውልድ በየትኛውም ዓለም ላይ አገርን ሊመራ አይችልም። ምክንያቱም ውድድራችን እንደ ኳሪ ብቻ አይደለም፣ ውድድራችን እንደ ችጓሊ ቀጠና ብቻ አይደለም፣ ውድድራችን እንደ ፋግታ ለኮማ ወረዳ ብቻ አይደለም፣ ውድድራችን እንደ ዞን እንደ ክልል ብቻ አይደለም፣ እንደ ሀገር ብቻ አይደለም። ውድድራችን እንደ ዓለም ነው። ከዓለም ጋር ነው የምንወዳደረው። ከዓለም ጋር የሚወዳደር ዜጋ ደግሞ መማር አለበት። ስለዚህ ይህንን ካሁን በኋላ ማውገዝ ያስፈልጋል። ሰላምን መስበክ ያስፈልጋል። በሰላማዊ መንገድ የመጡትንም ሌሎች ወንድሞቻችንን ባለፈው ቃል በገባነው መሰረት ተቀብለን በክብር አስገብተናል።